ሰበር ዜና ዛሬ ሰኔ 10 2017 ማለት ነው። ልብ የሚያሞቅ ዜና ይዤ መጥቻለሁ። ከእናንተ የሚጠበቀው እስክሪኑን ጫን አድርጋችሁ በመያዝ ከታች ለሚወጡላችሁ ጓደኞቻችሁ ሴንድ ሴንድ ሴንድ በማለት እንዲሁም ለቤቱ አዲስ የሆናችሁ ፎሎ በማድረግ ትኩስ መረጃ እንዲደርሳችሁ ማድረግ ትችላላችሁ። ሰበር ዜና፣ ጄኔራል አያናቱራ አቱራ ላይ መለስ ተሸኘ። በጎንደር ጎርጎራ በተከሰከሰው ሄሊኮፕተር ላይ ከፍተኛ ጉዳት አስተናግዶ ለሕክምና ወደ ጦር ኃይሎች ሆስፒታል ተወስዶ ለማትረፍ ርብርብ ቢያደርጉም እስትንፋሱን ማስቀጠል ባለመቻላቸው አገዛዙ ቤት ለቅሶና ዋይታ ደርሶበታል። የአገዛዙ ደንገጡር አሽከርና ሌላ ሁኖ የአማራን ሕዝብ ሲጨፈጭፍና ሲያስጨፈጭፍ ስቃይና መከራ ሲያደርስ ኑሮ አሁን ላይ ግፍ ፈጽሞ ጽዋው ሞልቶ በመፍሰሱ ጀኔራል አያናቱራ በእርግጠኝነት ካሁን በኋላ ህዝባችን ላይ መከራና ስቃይ አያደርስም። ምክንያቱም ምሽቱን አፈር በልቷል። ጀኔራል ተብየው ከሰሜኑ ጦርነት ጀምሮ እስካሁን ድረስ የመንግስት ቀኝ እጅና ተላላኪ በመሆን የአገዛዙ ታማኝ ተብሎ ቤተ መንግስት ባሉ ባሳዎች የሚታመን ሌባና ዘራፊ ጭምር ነበር። በሄሊኮፕተር አደጋው ቀደም ብሎ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ አቶ ብዙአየ ብርሃኑ መሞቱን የመንግስት ሚዲያዎች እየዘገቡ ቢሆንም ሌሎቹ ሙትና ቁስለኞች ፖለቲካ ላይ ከፍተኛ ስብራትና ውርደት ስለሚያመጡ በከፍተኛ ምስጢር እንዲያዙ ትዕዛዝ የወረደ ቢሆንም ከፋኖ መረጃ ክፍላችን ማምለጥ ባለመቻላቸው የተነሳ የጄኔራል አያና ቱራ ሞትን ነጻነት ፈላጊው ህዝባችን በኩራት እናበስራለን። ህልውናችን! በተባበረ ክንዳችን አማራ ያሸንፋል።